ሲወለድ ለፍጥረት የታወጀው ሰላም መስቀል ላይ ደግሞ ሞቶ ከጨረሰ በኋላ ደግሞ የሰበከን ስብከት ርቀ ለነበር ለኛ ሰላምን የምስራች ብሎ ሰበከ። በስጋ በተገለጠበት ማህበረሰብ መካከል እንዴት ያለ ሰው ነበረ ማለት ይቻላል። ሰዎች በትምህርት ልክ ሊረዱት የማይችሉት አይነት እውቀት ነው። ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ፣ ለራስ የምትፈልገው ለሌላው ደግሞ አድርግ። እንደዚህ አይነቱን መርህ እንዴት አድርገን ልንተገብር እንችላለን? ጸጥታ ኮሽታ የሌለበት ሲሆን፣ ሰላም ግን ከውስጥ ነው የሚወጣው። አንዳንድ ሀገሮች ለምሳሌ ጠባት ሰማባቸው፣ ጸጥታ አላቸውም፣ ሰላም ግን የላቸውም። ጌታ ክርስቶስ ስነ ምግባራዊ ህይወት ምን አይነት ደንብ ማርቀቅ እንችላለን? ክርስቶስ ዛሬ በስጋ በዚህ ምድር ላይ ቢመላለስ የሚሆነው ይሄንን ነው፣ የሚያደርገው ይሄንን ነው። የወደቀ የሚያነሳ፣ ተራበን የሚያጎርስ፣ ታሞ የተኛን የሚጠይቅ። እነዚህ እውነቶች የህይወታችን ባህሪ እንዲሆኑ እናፍቃለሁ። የሚያደርጉትን አውቁምና አባቱ ይቅር በላቸው በመስቀል ላይ የሚያጣጣረው ለሰው ልጆች ሁሉ ነው። በጨለማ ሄደ ህዝብ ብርሃን አየ። በዓለም ነበር ዓለም ግን አላየውም አላወቀውም ነበር። ዛሬ ፋሲካ ነው። ፋሲካ ማለት ሞት ያለፈለት የሞት መልአክ ያለፈው ማለት ነው። ድንጋዩ ከመቃብሩ ላይ ተንከባሎ አገኙት። ሰላምም በምድር ለሰውም በጎ ፈቃድ አሉ። ሰላም ለእናንተ ይሁን።